አንተን ልናገረ በማይገባ ልክ ተናገረ ያለው ና የማይገባኝን ነገር ነው ያልኩት ይቅር ታደርግልኝ ለሱ ደግሞ ማለት ቅድም ራሱ አክስቴ ምሳ አቀረበችልኝ ና ቁርስም አልበላሁም ነበር ምሳ አቀረበችልኝ ና አቢ ስትለኝ አልበላም አክስት ምናምን አልኳት ና እሷም እየ ተቆጣች ለምን እንዲትኛለሽ ያለች ምንም ለሰማት አልቻልኩም ሁሉም ነገር ድቅን የሚለው የአንተ ነገር ነው ፊቴ ላይ ና እባክሽን ይቅርታ አድርግልኝ። ደሞ ደሞ በሀሳቤ ሸራ ላይ ቀለምህን ይዘት መጣ ለማታ ደሞ ደሞ ነግቶ እንደፈለገ ዛሬ በህልሜ ላይ ነግሰበት ዝእታ ደሞ ደሞ አገሬው በሙሉ ስላንተ ሳውራ አበደች ያሉ ደሞ ደግሞ እስኪ ነገራቸው ሲታበድ አይደለ ወይ የሚረሳው ሁሉ ደሞ ደግሞ ቀኑ ቶሎ አይመሽም ቢመሽም አይነጋም እንከራተታለው ደሞ ደግሞ አገኘ ይመስል የደረቀ መሬት አፈር ከዚህ በፊት የነበሩት ቀናቶች እና አሁን ይህንን ሁለት ቀን እያሳለፍኩት ያለውትን ቀናቶች ሳስተያቸው፣ እንዴት ምን አይነት ጭንቀት ውስጥ እንደገባው እንዴት ምን አይነት ድብርት ውስጥ እንዳለ ሆኝ እኔን የሚማቀው እና ባክህን ባክህን ኔ ፍቅር ያለኝ ና አብረን ምሳ ምን በላው ነገር የሆነ የለምድናት ታይም ደሞ አለችን፣ የለምድናት ቦታ አለችን በጣም ነው የናፈከኝ። ሰዓቱ ሲደርስ በቃ ያለሁኝ ትደውላለህ አትደውልም እያልኩኝ እና ይሄንን ሁለት ቀን ግን በቃ አልቻልኩም። ነገሮች ከአቅሜ በላይ ሆኑብኝ እና ስልክ እስካሁን ድረስ ዝግ ነው፣ እሞክር ል ነበር እስካሁን ድረስ ዝግ ነው። እባክህን አንድ ጊዜ ብቻ ማለት ስልክን ከፍታ አንዴ ብቻ ብታወሪኝ እንዴት ምንኛ ደስ ባለኝ። ውስጥ ቢያንስ ትንሽ እንኳን ረፍት ያገኛል፣ ትንሽ እንኳን ሰላም ያገኛል እና በጣም ይቅርታ እባክሽን አንድ ጊዜ እናለኝ እና ቀፍላ አድርገ ሁሌም ከጎንሽ ነኝ አለሁሽ ትለኝ የለም። አብሬሽ ነኝ፣ አትከፊ፣ አትዘኝ እኔም ብለሽ ነው የመጣሽው አልተውሽም ትለኝ የለም። እሺ ታዲያ እስከ ነገ ነው የምጠብቅ። ማለት ሁለት ቀን አለፈን። እስከ ነገ ብቻ ነው የምጠብቅ፣ የምር ከዚህ በላይ እንደዚህ የምትጨክንብኝ ከሆነ እኔ ወደ ወደ ቤተሰቦቼ እሄዳለሁ። እናት አባት እቤት እሄዳለሁ፣ እሄዳለሁ፣ በቃ እኔ ወደ እነሱ። አንተን ብዬ አይደል የመጣሁት? አንተን ፈልጌ አይደል ተከትዬ የመጣሁት? ግን በቃ አሁን እንደዚህ አይነት ሁኔታ ምንቀጥል ከሆን እኔ አልችልም። ከዚህ በላይ አቅም የለኝም። እሄዳለሁ የምር። እስከ ነገ ነው ምጠብቅ። ነገ ካልመጣ ከኔ የምር እግዚአብሔርም ወደ ቤተሰቦች ሄዳለሁ። ማንም ብየሆንና እዚህ መጣ